እሁድ ነው ነው። ሁሉም ሰው አይነት ክራሜ ነው፣ ሁሉም ሰው እሁድ ነው ያወቀው። ከዛም ባለፈ ደግሞ ማለት ነው ሰዓቱን ያው ጠዋት ትንሽ ስለሚከብድ ሻፕ ሰዓት ወይ ዘጠኝ ሰዓት ስምንት ሰዓት አካባቢ ነው የሚሆነው በዱባይ ሦስት ሰዓት ማለት ነው ቦታ ምናምን ደግሞ አንዳንድ ቦታዎችን እየመረጥን ስለሆነ ዘጠኝ ሰዓት ከሆነ ሁለት ሰዓት በዚህ አገር

በኢትዮጵያ ስምንት ሰዓት ማለት ነው፣ በዱባይ ደግሞ ዘጠኝ ሰዓት የአንድ ሰዓት ልዩነት እኮ ያለን። እንደዛ ከሆነ እንደዛ ከሆነ እናደርጋለን። ሻርፕ ስምንት ሰዓት በዱባይ እንገናኛለን ማለት ነው። ፕሮግራማችን እሁድ ይሆናል። እሺ፣ እራት ግብዣስ እንዴት ነው? እራት ሰዓትስ እንዴት ነው? ስንት ሰዓት ነው? ቀለበቱ ምናምን ፕሮግራሙም የሚያልቀው ራሱ እና ካሪፍ እሱን እንግዲህ ገና ስላልጨረስን ወስነን፣ በውስጥ ለማውራት እንሞክርና ሌሎቻችሁ እንነግራችኋለን። ግን ደግሞ እናደርጋለን እሁድ በኢትዮጵያ ስምንት ሰዓት በዱባይ ዘጠኝ ሰዓት እንደሆነ ብቻ ዋናው እርግጠኛ እንሁን። ቦታ ምናምን ምናምን ያሉትን ነገሮች በኋላ ወይንም በኋላ ልኩኝ፣ ተነጋግረን ያለውን ነገር እንወስናለን ማለት ነው። ፋሚሊቼ ያው በነጋታው መግባታችን ስለማይቀር ቅዳሜው ቅዳሜ ማታ ግዴታ ነው የሰርጉ ማግስት ማለት ነው። ስለዚህ ያኔ በደንብ አድርገን የምናወራ ይሆናል ማለት ነው። ስለዚህ ቅዳሜ ልክ በዚህ ሰዓት ላይቭ እንገባለን። ጠብቁን። ከዛ አሁን ደግሞ ፕሮግራማችንን እናካሄዳለን። ከዛ በፊት ደግሞ ሰርፕራይዝ አላችሁ፣ እሱንም ደግሞ ቪዲዮ ላይ እናታያቸዋለን ማለት ነው። ከሰርጉ በፊት ትልቅ ሰርፕራይዝ አላችሁ፣ እሱን በጉጉት ጠብቁን። እንግዲህ እስከዛ ድረስ ይደርሳል ብዬ አስባለሁ። ሰርፕራይዝ ማድረጋችኋለን፣ ግን ደግሞ ቅዳሜ ደጋለን ስለማይቀር ቅዳሜ ቅዳሜ ደግሞ እናወራለን ማለት ነው። ስለዚህ ጨረሰን። እኔ ደግሞ አቅም እያነሳኝ ነው ነው መብላ ሆዳችን የምናገኘ አረ እግዚአብሔርን በጣም ከባድ ነው ላይ በዚህ በቀና አንድ ሰዓት እራሱ ሰዓት እራሱ አላገኘን፣ የምንበላበት ከእንቅልፋችን አሁን ለምሳሌ ማለት ነው ወጣን አይደለ አሁን እስከለ ስንት ሰዓት ነው? አስር ሰዓት ውጭ ነን። ከዛ አስር ሰዓት ሲል ወደ ቤታችን እገባለን። ከዛ እንተኛና ከእንቅልፍ የምንነቃው ስንት ሰዓት ነው? ዘጠኝ ሰዓት ከዛ ቪዲዮ ካለ ቪዲዮ ለመስራት እንወጣለን። ከዛ አስራ አንድ እስከ አስራ አንድ ሰዓት እስከ አስራ ሁለት ሰዓት ቪዲዮ እንሰራለን። በቃ የሚለቀቀው ሁላ በኢትዮጵያ ስንት ሆነ እንሄዳለን። አይ ግን ማለት ነው ምን ግራ እንዳጋባን ታውቃላችሁ? ቪዲዮ ትላንትና ራሱ ላይ የተለቀቀውን ማለት ነው ግራ ገብቷል ማለት ነው እስላመእምለምትነ አሁን ቪዲዮ ማለት ነው። አሁን ስምንት ሰዓት በዚህ ሀገር አሁን ሰዓቱ ስልካችሁ ላይ ይኖራል። ስለዚህ ስምንት ሰዓት ሰባት ሰዓት። አሁን እረመዳን ጾም የለም። አሁን ትናንትና ሜሮን ላይ በጣም መሽቶ ነው የተለቀቀው በኢትዮጵያ ነው መ ይኸውላችሁ የኔ ስልክ አምስት ሰዓት ይላል። የአብርሃም ስልክ ስናየው ደግሞ አራት ሰዓት ይላል። ግራ አናጋባችሁ፣ እስኪገባን ድረስ እኛው በራሳችን እራስ በራሳችን ግራ እንደተጋባን እንቅርሽ። ለማንኛው ግን ከዚህ በኋላ በኢትዮጵያ አቆጣጠር በፊት በምንለቀላችሁ ሰዓት ቪዲዮ ለመልከት። በቃ እንደዛ ከሆነ በዚህ ሰባት ሰዓት ማለት ነው በቃ ከዛ እንተኛና ልክ አስር ሰዓት ለምን አራት ሰዓት ሲል እንነሳለን ተባባለን ማለት ነው።

ከመሸ ደግሞ እንደገና ቪዲዮ በቃ ሊያምር ይችላል ብለን እንትና። እናንተ ባምሽታችሁ ስለምትገቡ ነው ወደ ቤት። ከዛን ቀኑ ሙሉ ትተኛላችሁ ማለት ነው? በቃ ቀኑን ሙሉ እንተኛለን። አሚሴክሳዊ ሆናችኋል። ዋና ሶስተኛ ቀናችን ነው። ሁለተኛ ሶስተኛ ሶስተኛ ቀናችን ነው። ብቻ እኔ እዚህ አመት ነው፣ እንዴት ነው የሚዘለቀው? ከዚህ በኋላ አስር ቀን በሙሉ ማለት ነው። ግራ ነው የሚያጋባው። አይ ስለምድታላችሁ አንዴ ከለመዳችሁት። እውነት ነገ አሁን ለማስተካከል እንሞክራለን። አሁን እራት በላን አይደል? ውጭ ልክ እንደገባ ገባ እንተኛለን። ተዋል ልክ እንደገባን እንተኛለን። ከዛ ጠዋት ለመነሳት ነው። ጠዋት ደግሞ ፀሐዩ ያቃጥላል ምናምን

አረ እኛ ከሸረ እንግዲህ እንዲ እንግዲህ ሀን ያኛውን ስላየችው ያኛውን ሙቀት ያላየ ነው ይሄ ግን በጣም ያንን እናት ሀገሬ ትላለች ነው ኢትዮጵያ ሀገሬ እያሉ ወደ ሀገር መግባት ማለት ነው። በዚህ አይነት ሌንጃ አስራ አምስት ቀን ለማቆየት ቻሌንጅ ነው የሚሆንብን። እግዚአብሔር ካለ እንግዲህ መቆየታችን የግድ ነው። እንግዲህ እኔ አቅም እያጣው ነው። ፋሚሊዎች እግዚአብሔር ነው የምላችሁ። በቀን ውስጥ አንዴ ነው የበላሁት። ያው ስንት ሰዓት ነው አሁን? መቼ እንደዚህ ነው ላይፋችን። የሚቀጥለው ግን ቪዲዮ ለማስተካከል እንሞክራለን የምንለቅበትን

አብላኝና ደናውናለሁ መጀመሪያ እንብላ። ፎቶ የለም ፎቶ እንዳያመጣ

አብርሽ ያንን የላኩልህን አሳየው እና እሱን ትንበል። ግዙ ዳኒና ማርቆስ ናቸው። የአየር ለውጥ እኮ ነው። ታ ሩታ የበላት እና

አሁን ሰዓት ስትገባ ማስገባን ምናምን ምናምን ማለታቸው ስለማይቀር ያሉትም ማውራታቸው ስለማይቀር ማለት ነው። እኛ እራት እንብለን በዘን ያልቻልኩ እናንተ ገና ነግቶላችሁ ነው። እኛ ደግሞ እራሳችንን በልጠን እንመጣለን እና ቅዳሜ በሰፊው ስንሳት እናድርገው ዳሬ ገባር በስንት ነው? በዱባይ አንድ ነገር ላይ አስር ሰዓት ተኩል መሰለኝ የገባችሁ። አስር ሰዓት ተኩል ሳይሆን በኢትዮጵያ ሶስት ሰዓት ተኩል ነው የገባችሁ። ምንና አርጎ መሰላችሁ ግራ ገብቶኝ እኮ ነው። ግን አራት ሰዓት በቃ በኢትዮጵያ አራት ሰዓት ቅዳሜ የሚገናኝ ና ያሉትን አናና በዚህ ዘጠኝ ሰዓት ማለት ነው። በኢትዮጵያ አራት ሰዓት ከሆነ በዚህ ዘጠኝ ሰዓት የሚሆን ብቻ። እናንተ በፈለጋችሁበት አድርጋችሁ ሰዓታችሁን፣ እኔ ግን በኢትዮጵያ አራት ሰዓት ስለሚል አራሳለች እንገናኛለን። ከዛ በፊት ሰርፕራ ከደእንሚዲእሽፋሚዎችለ ከጠርጉ ማግስት ወይ ቅዳሜው ወይ ወይአርጎ ትልቅ ሰርፕራይዝ ነው እና ሚዲያውን ንድብልክ ልቅ እናረገዋለን ች ነው እዛ እንጊህ የምንገናኝ የሆል ሰርፕራይዙም፣ እግዚአብሔር በእርግጠኝነት በረግጠኝነት ይደርሳል። ከዛረስ ከዛ እሱ ሰርፕራይዝ ደግሞ አርፎ በነጋታው ሰርግ፣ ሰርጉ ቢዚ ሲለቀቅ ምናምን ደመቅ ይላል። ከዚህ በላይ ምንም አንጠብቅ። ስለዚህ ሁላችሁንም በጣም ከልብ አመሰግናለሁ። ከልብ እወዳችኋለሁኝ፣ ውድ ወዳጆች እግዚአብሔር ያክብርልን። ደህና ሁኑልን፣ እንወለን እኛም እንወዳችኋለን። በቃ ውጡ፣ ደህና አደሩልን።